እናትን እንዳይዘቅዝቁ የእኛዎቹ ለእናንተን ይዘቅዝቁ ወዳችሁ ነው የወጣችሁት ዩቱብ ላይ ችግር የለም። እናት አዘቅዝቁብን በቃ እናትን አንዘቁፋፍሰናዘቀዘቁ ምንም ማለት አይደለም። እናንተ ዋች ስከሆነ እግዚአብሔር ያክብርልኝ ሁላችሁም እኮ ጥሩ ሰው ናችሁ። አሁን ክፋት ምናምን ኖሮባቸው አይደለም እኮ አውቃለሁ። ግን ደግሞ አሁን ባለፈ ነገር ላይ እንጨቃጨቅ በቃ ሆኗል። ሆኗል ነው በቃ አላ። እኔም የኛ ቤተሰቦች እንዲያደርጉት ማልፈልገው ነገር ይሄ ነገር ነው። እናት ቤተሰብ ጋር እንዲደረስ አልፈልግም። ባይገርማችሁ እመቤቴን ነው የምላችሁ። እመቤቴ ድንግል ማርያም ምስክሬ ናት። እዚህ ሩታም ትሁን አብርሃምም ይሁን ሁሉም ማርክም፣ ኤፋም ከሁሉም ጋር እመቤቴን ነው ምላችሁ። በጣም ተደጋግፈን ነው የምንኖረው። ገብቷቸዋል አላ። ሁላችንም እኛው ለእኛው ነው ያለ ነው እና እኛ እዚህ ፍቅር ሆነ እናንተ መጣላታችሁን ያልወደውም ደስ አይለኝም። ገብቷቸዋል አይደል? አስፈላጊ ነገር አይደለም። ምንም ያጣላችሁ ነገር አይደለም። ሁላችሁም የመረጣችሁ ነው የምትወዱትም የምታዩትም የምታደንጉትም፣ አደለ በቃ መከባበሩ በጣም ጥሩ ነገር ነው። አሁን እኔ እዚ ጋ የመጣሁትኝ እኮ በጣም እንደነቱ ለመናቀ በጣም ተናድጄ ነበር። ምክንያቱም እናቴ ጋ ነው የደረሰው። አንድ እናት ማትደገም እናት ነው ያለው፣ ሁላችንም ጋር ማይደገም እናት ነው ያለችው አደለ። እኔ ደግሞ አባቴን አላቀውም፣ ያለ አባትን ያደኩትኝ እናቴን ነው በጣም ሞር መወዳትም ማከብራትም ምሞትላትም ምኖርላትም ሰው እስካሁንም እየኖርኩላት ያለሁትም ገብቶሻል። አ ያን ጥፋተኝነት አያስብለኝም ገብቶሽ አላ ግን ደግሞ እነሱ ያላጠፉ ሰዎች አሉ። ለምሳሌ ቲጂ ምንም አላደረኩ። የሆነ በአጋጣሚ በንዴትም በችኮላም የደረሰኝን ነገር ቶሎ ነው ቴክስት የላኩትኝ። እሱ ነገር ይቅርታ ሁን ሳያደርጉት የላኩት ሰው ካለ ሶሪ ብያለውኝ። ግን በእናት አትምጡ። እነ ሰሚራም የእኛም ቤተሰቦች አላችሁ በጣም ብዙ እና እናንተም ይሆናላ ቤተሰብ ጋር መረስ የለባችሁም። ነገ እናት ትሆናላችሁ፣ እናት አላችሁ። እናት መሆኑን ተውት፣ እናት አላችሁ። አንድ እናት ማትደገም እናት አተሹት፣ እመቤቴ፣ እማትደገም እናት ከሄደች ሄደች ነው። እሺ፣ ከሄደች ካመለጠች አመለጠች ነው። እመቤቴ፣ እባካችሁን፣ ፈጣሪ ያያል። በእናት ቀልድ አያውቅም፣ በእናት ቀልድ አያውቅም። በሰላም እንፍታ። ደግሞ ደርሶባችኋል፣ ይፍጠርሳ። በጣም ብዙ ስራ ይኖር ያለውኝ ስሚኛት ሆኗል። ያልኩት ለምን መሰለች አሁን ሁሉም ቢገባ መጀመሪያ የተፈጠረውን ነገር አንስቶ ሰላም አይመጣም። ገብቶሻ አይደል? እንዲያድርገች ምናምን ነው የሚሆነው። ሰው በቃ ጥፋተኛ ነኝ ሁሉም እመቤት ነው ዝቅ ያለ ሰው። እኔ ጥፋተኛ ነኝ ማለት እኮ ምን መውደቅ መውረድ አይደለም። በገርማቸ ሙሽዬ የምር አይኗ እናሟታል እና ቀዶ ጥገና ያስፈልጋታል ተብሏል። እና እዚህ ስሜት ውስጥ ሆኜ እንደዚህ አይነት ቴክስት ልኩልኝ። ባልናገር እኔ እንጃ። ጥፋተኛ ልባል አይገባም። እና እባካችሁን በቃ እኔ አሁን ማለት ይህን ነገር ሳስበው ሌላ ሙድ ውስጥ ነው የምገባው፣ ምናምን አንድም ቀን አሟትም ምናምን ስለማልፈልግ ማለት ነው። ገና ይህ ሁሉ ነገር አለብኝ ከፊቴ ገብቷችኋል። በጣም ብዙ ነገር አለብኝ። ብዙ ነገር ቻሌንጅ በቃ አሁን በጣም አለብኝ እና ጸልዩልኝ ቢያንስ። በቃ አሁን ይህን እንድታውቁ ብቻ ነው ፈልገው። ጸሉ እናንተ። ሰላም ወርዱ ሁሉም ነገር ይስተካከላል። እሺ። በጣም እየሰደባቸው ነበር። እኔ ማለት ነው እኔ የበደልኳቸው ብድል ካለ አዳምጡኝ መጀመሪያ፣ ማለት ነው መልስ ለመስጣት መጀመሪያ ይህንን አዳምጡና ለእናንተ ሞተርጌ አዳምጣቸው፣ ችግር እሺ

ግን ያስቀመጦቸው ፎርፋር የሃሚ ፎርፋር ነው ብለው ብዙ ልጆች ጽፎልኝ በውስጥ ተናግረውልኛል። እና ስለዚህ ጠይቃቸው ነበረ። ሲጠይቃቸው የፍቅር አድናቂነት እንጂ የሃሚ አድናቂ አይደለችም። እኛን ለማስናከክ ነው። ፎቶ አንሽባ ሲሉኝ ፎቶ አንሽ ብያን በሁለተኛ ሳደባች ገሩታየና ጠፋን አባላሽ ታስቀምጣ ነበረ ከናንተ በት ፍቅር ቤት ገብቼ ፍቅር አወርጅ ምናምን ስለት እናንተ ልጆች ጋር አወርጅ መጀመሪያ እኛ ልጆች ጋር እነሱ

አረት ቀን ሙሉ ፎቶችን እየተዘቀዘቀ ነበር። ያ ጊዜ ራሱ ልጆቹ ይቅርታ ጠይቅ ሰምር ይቅርታ ጠይቅሉኛል። ለምንድነው ይቅርታ ማልጠይቀው ያላልኩት ነገር እነሱ ምንድንሉ ወላይታ ፉጋ ነው ብላለች ነው አሉ። እኔ ግን ያልኩት እንደዚና ቃል ስለጠጠቀምኩ አረት ቀን ሙሉ ፎቶችን ተዘግዝጓል። ይህን ሁሉ ተቻችየ ዘብያ ሳልፋለች ገብቼ መልሶ ሰጣችሁም አላወራችሁም ስለዚ ቪዲዮ ደግሞ ለማስራት ቪዲዮ ሰርተሻል ብላ ሩታየ፣ ውድ ሩታየ የምትለወደች ቪዲዮ ሰርታለች። ቪዲዮን ገብታችሁ ማየት ትችላላችሁ። እኔ ያልኩት እኛ የሩታየን እናት የሚዘቅዝቁ ጅሎችና ጭንቅላት ሌላችሁ፣ ለእናት ክብር ሌላችሁ፣ የሩታየን ፎቶ አስቀመጣችሁ። ደግሞ እናት የሚዘቅዝቁ ጅሎች አቁሙ፣ ሲነስራታችሁን ያዙ፣ እናትን አትዘቅዝቁ ብዬ ሁለቱንም ነው ጅ ጅሎች ያልኩት፣ እናንተን ብቻ አይደለም።

የኛ ልጆች ከታች ያላቸው የምትሰሙኝ ከሆነ የነብሯ ቤተሰብ ፋሚሊ የምትላሉ የሩታ ፎቶ እና ያደረጋችሁ ቲጂ ሸር አርጉላት፣ ሳራ ሸር አርጉላት ይምጡና የቆሰሉት ነገር ይስሙ። እዚህ ጋር እነሱ ጋር ያለው ነገር ይጥፋል። እኛ ጋር አንቺ አንድ ሃይሚ የምትባል ልጅ አለች። እሷን ደግሞ ዜድ አውቃታል ብላለች። ዜድ ሸር ያደርገ ታመጣለች። እንደዛ ግን ነገሮቹን ለማፍታት ነው እንጂ ዛሬ ከዛ አሁን ይሄ ነገር ቡራ ብዙ ጊዜ ቡራ ደውሎ ልና አውርቻ ያለ ቡራኒ። ስለዛ ነገሩን ማፍጣት አለብን፣ ነገር ማፍጣት አለብን። ሰላም ገብቶች አሁን እነዚህም እዚህ ያሉ ልጆች ሰላም ጋር አውራሉ ምናምን ስላሉ ነው። ለምን ተረጋግተች ልታወራቸው ነው እየነገርኩሽ አለ። እነሱም ተረጋግታችሁ ማት በማት ተመላለሳችሁ፣ ለምንድን ነው ያደረግሹ እንደዛ። ሰላም ይሄ ነገር ምንድን ነው? ለምን ያደራሽ ምንድነው? መክናት ፍላችሁ መክናቷን ጠይቁ። እሷን ለማ መክናቷን ስትመለስ ደግሞ በተረጋጋ መንፈስ ነው። እኔ እንደሌላ ነገር አልፈልገም። እኔ ደግሞ ምረት የተዘቀዘቀችበት ምክንያት ቅድም ጠይቃታለሁ እሱን እሱኒም ደግሞ አጥፊ በኋላ ሁሉ ነገር ከሰዓት በኋላ እናወራለን ብዬ ሰላምን አወርቻት ነበረ። ሰላም እሺ ችግር የለም አንቺም ስራሽን ስሩ ብለኝ ነው። እስሁን ንትን ንቁጥ እኔ ሲጀምር ማታ አካባቢ ቤቴን ከፍታለሁ ብዬ አውርቻለሁኝ። ስለዛ አሁን የሮታዬ ልጆቹ ተረጋጉና ሴክን ያለው መንፈስ ሰላም፣ እንደዛ ያደረሹ በሚ ምክንያት ነው? እንደዛ ስትል ሰላም አንቺን ደግሞ በይቅርታ ማለፍ አለብሽ ገብቶሻላ። ይቅርታ ይቅርታ ትልቅነት ነው። ሰላም እኔና አንቺ ወላሂ እንጣላለን፣ የምሬን ነው። ይቅርታ አርጉልኝ፣ አጥፍቻለሁ፣ በድያለሁ። እና ደሞ ሩታ ማሳደብ ይመስል ሰደብኩት በሚ ምክንያት ነው? ለለሚ ምክንያት ለሚ ምክንያት ይሄ ይሄ ነው ብለሽ ሊትናገሪ ብቻ ነው የሚፈልገው። እዚ ጋ አንዱ ሰላም ሲታወሪ እናንተ ሞታርጉና ዳምጡ። ሰላም አንቺ ሳወራ ሞት አርገሽ እነሱ እስከለጨርሱ ነው ምናምን

ምጠይቅሽ ጥያቄ ሩትዬ በዚህን ያህል ሴትነቷን ዝቅ አድርገት ልትሰድበት የቻልሽኝ ነገር ንገሪኝ ማለት ነው።